የላንድስኬፕ ስራችን ነው ዛሬ የምናስጀምረው። የላንድስኬፕ ስራው ከፔቭመንት ስራ ጀምሮ የተወሰኑ መቀመጫ ቦታዎች ይኖሩናል። የህዝብ መገልገያ አሽንቶቶች አሉ። እንደውም ለካህናት ደግሞ መገልገያ የሚሆን ተጨማሪ ፕሮጀክቶች ደግሞ በጀርባ በኩል እዛ በላይኛው ቦታ ይኖረናል። ዋናው ስራችን የሚያተኩረው እንግዲህ ይሄን ነው ዋናው ቦታው

በዚህ በኩል የሚኖሩ መቀመጫ ቦታዎች ይኖራሉ። ከአረንጓዴ እና መቀመጫ ሴቶች ኖረው ሁለተኛው ደግሞ በዚህኛው በዚህ አንጽዶቹን እዚህ ጋር የምናይበትን ቦታ ላይ የሆነ ሪቴይኒንግ ዎል በዚህ ሌቭል ቶፕ ሰርፋይሱን በዚህ ሌቭል ወስደን ሪቴይን አድርገን እዛ ጋር ከስር ከጀርባ በኩል እንደ ቶይሌቶች ይኖራሉ። ሂድን የሚኖሩ ሽንት ቤቶች አሉት። እሱም ከላይ ቶፕ ፓርቱን ሩፉን ስላብ አድርገን እንደ መቀመጫ ማድርገን የሚቀጥለው ማለት ነው። ስለዚህ ሰፊ የሆነ የትምህርት ወደዚህኛው ሳይ ስለሆነ ብዙ ጊዜ የሚሰጣል። ስለዚህ ከሱ ጋር የተያያዘ የመቀመጫ ቦታ በሰፊ ይኖረናል ማለት ነው። ከዛ ይሄንን አስፋልት ሙሉ በሙሉ እንዳለ ቶፕ ሰርፌስ ተነስቶ በኋላ ተጨማሪ ደግሞ አንድ ስራ ላይ ተቀጣጥሎ ሲሆን የደውል ቤት ስራ ማለችን አሁን ያለችው ነው። ዲቴሎቹ ደውሉ ተሟልተዋል። የደውል ቤት ዲቴል፣ ስትራክቸራል፣ አርኪቴክቸራል ድሬንጆች ተሟልተዋል። ይሄ ቶይሌቶቹ ያልኳችሁ ቅድም እነዚህ ናቸው። ከላይ አፈር ለብሶ መልሰን እንደገና የወተርፕሮፍ ስራ ይኖረዋል ማለት ነው። ላዩን ፓርት መቀመጫው እንዳለን ቀጥለዋለን ማለት። ስለዚህ ከዚህ ጋር ሆነ ምንም የሚታይ የቶይሌት ስራ አይኖርም። ከውጭ ስንገባ ብቻ በሆነች ቦታ ብቻ ነው የምናገኛት ማለት ነው። ተካተዋል፣ እነሱ አድሬስ ተደርገዋል። ምናልባት አንድ ያለ አካተት ነው ይሄ ፋውንድ ይሄ መስተካከሉ የመኪና መግቢያዎችን በላይ በኩል እናያለን። ከታች በኩል ያለው ሁኔታ የተቀበረ የወረደ ነው። ምናልባት እዛ ጊዜ የመሰለን በዛ በኩል ያለው በር የእግረኛ መግቢያ ስለሆነ በደረጃ የሚወጣ ነው። የፊት ድረስ እኩል የሚሆን መስሎን ነበር እና እንዴት ነው ይህ ነገር የገባኝ። ሲቀጥል ደግሞ አሁን የእግረኛ መግቢያው ከፊት ለፊት ሲመጣ፣ ከውጭ መንገድ ሲመጣ ፊት ለፊት የምናየው በር ይሄኛውን በር ነው። ሁለተኛው ኦፕሽን ተጠይቀን ነበር ይሄኛውን ግን ምናልባት አሁን የበዓላት ጊዜ ላይ መውጫና መግቢያ ብለን እንከፍለዋለን። ሌላ ጊዜ ላይ ግን ሁልጊዜም መግቢያውን መውጫውን በዚህኛው በኩል እንዳለ እናደርገዋለን። ይሄኛው የመኪና መግቢያው እንዳለ ይቀጥላል ሁልጊዜም በሩ ማለት ነው። በዓላት ሲሆን ግን አንዱን መግቢያ አንዱን መውጫ እያደረግን ብንለየው የሚል ሀሳብ ተቀርቧል። ላይ ማለት ነው ስሎፑን ግን ይሄ መሬት ተዳፋቱን ግን ደረጃ መጨመር የሚል ይሄ ተፈጥሮ ተዳፋቱ ግን ቀስ እያለ እዚህ ጋር ደርሳቸዋል። ደግሞ የተሻለ ሙሉ ስንሞላው ሞላው ቤተክርስቲያኑንም የመከለል እድል አለው። ደረጃ ላይ ግን ስናመጣ ማለት ነው አሁን አምስት ሜትር ካለ ደረጃው ስር ለሚቆም ሰው ሙሉ በሙሉ ነው የሚጋርድበት። ይሄ የተፈጥሮ ስሎፉ ካለ ምንም አይነት አሁን በርም ሊነሳ ይችላል፣ ወንበርም ሊኖር ይችላል፣ ተመሳሳይ ሊኖር ይችላል። መነሻ መለሻ ጊዜዎችም አሉ። ከዚህ እ አሸዋ መስሎ አፈር የተቀላቀለ ቦታ ላይ መጣና የግብሩ ጣው ስራ እሱም ጋር ክትትል ያስፈልጋል። ስርዓት ያለው ስራ ነው መስራት ያለብን አቅማችን እስከሚፈጥረው ድረስ ሰርተን ቆምንበት ላይ ነው መቆም ያለብን፣ እንጂ የማይሆንና ነገ በሚፈርስ ማቴሪያል እናዳርሰው የሚል ነገር መኖር እንዳለበት ይህንንም ማሳሰቢያችን። ያው እንግዲህ ዝናብ ሲዘንብ የተሰሩ የተለመዱ የጸሎት ማድረጊያ ስፍራዎች አሉና እነሱንስ እንዴት አካትታችሁ ናቸው? ሳንነካ ነው አብረን የምናካስታቸው እንዳሉ። አሁን እነዚህ ዛፎቹንም ቦታዎችን በሙሉ ምንም የሚነኩ አይኖሩ እና እዛ አካባቢ ላይ መጨመር ማክሲም ልንጨምር ይችላል። መቀመጫ ቦታዎች፣ ማረፊያ ቦታዎች አድርገን እንጨምርላቸው እንጂ ቦታዎቹ እንዳለ ነው የሚካፈሉ። የሚሰሩት ችግር አይኖረም። ራሱ ቤተክርስቲያኑ ስለሚያቀብ ጥራቱ ላይ ማቴሪያል ጥራት ላይ አቅርቦቱ የቤተክርስቲያኑ ነው፣ ራሱ መርጦ ስለሚያቀብ ያ ችግር አይከሰትም የሚል ሀሳብ ኮንትራክተር ጋር ስጋት እንዳይገባ አለ። እ ማቴሪያሉ ምን ብቻ ሳይሆን ሰዎች ምሳሌ አንዳንድ ግንብና ሰራው እና ና ባለሙያዎች

በዚያች ላይ ነው ሃሳባችን እግዚአብሔር እንደሚያከናውንልን እንደሚሰራልን እንለካለን። ይህንን ታሳቢ ያደረጉ እየተሰሩ ነው። ስሪ ኮንስትራክሽን ናቸው። ይሄ አሁን የሚከናወን ያለው የላንድስኬፕ ርክክብ ነው። ያው የደብራችን አስተዳዳሪ ያው ፊርማቸውን እያኖሩ ነው፣ ያለ ግኝት ማለት ነው። በመቀጠል ያው ስሪዲ ኮንስትራክሽን እሱም በተጨማሪ ፊርማውን ያኖርልናል።